መፍረድ ያለባችሁ እናንተ ታውቃላችሁ፣ ግን እንደኔ እንደኔ አቤል አጥፍቷል ብዬ ነው ማስበው። ኦሬዲ እነዚህ ሰዎች እነሱን ለማጣላት እነሱን በተለይ ይሄ አበበ የተባለው ሰውዬ ሆን ብሎ እነሱን እንትን ለማለት ነው እዛ ቦታ ላይ የተቀመጠው። በስከ መጨረሻ ደግሞ ምንድነው እያሉ መጨረሻ ላይ እንግዲህ ገና አልተረጋገጠም፣ ግን አበበ ጠፋ የሚል የሰምቻለሁ ይመስለኛል። ትናንት ዕለት ሐኪም ቤት መሄድ እፈልጋለሁ፣ አሞኛል ምናምን እያለ ነበር። እንግዲህ እንዳያችሁት እንግዲህ ይህንን እንትን አቅዶ ይሆን ለመጥፋት ምን ይሆን አላውቅለትም። ብቻ እስኪ በደንብ ሲረጋገጥ እሱን የምነግራችሁ ይሆናል። እውነት ጠፍቷል ወይስ ምንድን ነው የሚለውን እሱን በደንብ አጣርቼ የምነግራችሁ ይሆናል። ግን ዛሬ ግን አቤልና ልኡል በድጋሚ ሁለታችሁ የማይሆን ጸብ ውስጥ ገብተው በጣም ልዑል እንደ ዛሬ ከፍቶ ታይችው አላቅም በፍጹም ማለት ነው። በጣም ለሱ እየተሯሯጠ ወንድሜ አመሰግናለሁ ማለት ሲገባው እሱ ደግሞ ከስከ ጀርባ ሌላ ሰላይ እንትን ማለቱ አቤል በጣም አጥፍቷል። እናንተም ፍረዱ። እኔ አላቀም። እኔ በሁለቱንም እኩ ነው ማያችሁ፣ ታውቃላችሁ። ለእንትና እንትና የሚባል ነገር የለም እዚህ ጋር የሚሰሩትን ስራ ሁለቱንም ነው እንትን ምለው መከታተለው። ግን ዛሬ ግን እንደው እናንተም እንደ ተመልካች ስታዩ ማን እንዳጠፋ ማየት ትችላላችሁ። ሙሉ ቪዲዮን ደግሞ በልውል ማየት ትችላላችሁ። እኔ ጋም በትንሹ ማሳያችሁ ይሆናል፣ ግን ሙሉውን እዛ ገብታችሁ ያላያችሁ እዩና ፍረዱ ማለት ነው ምን ያክል አቤል ጥፋተኛ እንደሆነ ማመስገን ነበረበት። እውነት ለመናገር በጣም ልዑል ከመጣ ብዙ ነገሮች ብዙ ማስረጃዎች በተለይ በአበበ ዙሪያ እንደዛ አይታችኋል። አቤ አበበን ቀጥቅጦም ሆነ በንትን አልገራም ሲል በዱላ እውነቱን እንዲናገር ያደረገው እንግዲህ ልዑል ነው እና ይህን ሁሉ ነገር ማስረጃ ያንትን እያያለለት ያለው አቤን ነጻ እንዲወጣ ነው። እና አንዳንድ ጊዜ መልካም ነገር ስንሰራ ለምን እንደሆነ አላውቅም፣ እንትን ይበዛብናል። በቃ እነሱን ሁለታቸው ፍቅር ናቸው፣ ወንድማማቾች ናቸው። ስንት ዓመት ሙሉ አብሮ እንትን ሲሉ የነበሩ ወንድሞች ዛሬ በማይሆን በዚህ በእንትን በአበበ የመጣ መጣላት አለባቸው ብዬ አላስብም። ያው እንግዲህ አንዳንዴ እንደዚህ አይነት ነገር ይፈጠራል፣ ግን ትንሽ አቤል ያበዛው ይመስለኛል። ለማንኛውም እንግዲህ ስለ አበበ ጉዳይ ደግሞ በደንብ አጣርቼ የምነግራችሁ ይሆናል። ግን አመለጠ የሚል ድምፅ መጨረሻ አካባቢ ላይ ሰምቻለሁ። በደንብ እስከሚረጋገጥ ድረስ አይቼ ደግሞ እንትን ሁሉም ነገር የምነግራችሁ ይሆናል። ያው እንግዲህ አበበ ሲጀምር ትናንት ዕለት አላመመውም ነበር፣ ውሸቱን ነው። ሐኪም ቤት ሊሄድ ያስፈልገኛል፣ ሕክምና እንደዚያ ሲል የነበረው እንግዲህ እንደተለመደው እንግዲህ ሁለታቸውም አቅደው ሊሆን ይችላል። አበበ እና ያች ሊያ የተባሉ ሰዎች ያው እነሱም እንግዲህ እውነቱን እንደተናገረ ያውቃሉ። ዋናውም ሊያም ያው የነ ልውልን ቪዲዮ ምናምን ስለሚከታተሉ ስለሚያዩ እንግዲህ ምን እንደሚሆን አፍረን ምና ይሆናል። ለማንኛውም በዛሬው ምን እንደምትልም እንደምላችሁ አላቅም። እህት ናቸው ቤት ውስጥ እንግዲህ የተገኙት ሴቶቹ እያያችሁ ነው እንግዲህ ስለንትና እና እስካሁን ድረስ ይህ ሁሉ ነገር እያደረጉ በስከ መጨረሻ አሁን ላይ አቤል እና ልኡል መጣላታቸው ለእኔ ምንም አልተዋጠልኝም። ምክንያቱም አሁን ላይ ሁሉም ነገር መረስ ማስረጅ ነገር ሁሉ ነገር እጃቸው ውስጥ በሚገባ ሰዓት ሁለታቸው አንድ ላይ ሆነው መስራት ሲችሉ ያልሆነ ቃል ያልሆነ ነገር ተነጋግሮ እንዲቀያየሙ አልፈልግም። እነሱ የስንት ዓመት ወንድም አማቾች ናቸው። አሁን በዚህ ጉዳይ አይደለም ሲገናኙ የቆዩ ናቸው። ስለዚህ አንዳንድ ጊዜ ነገሮችን በእርጋታ ማስተዋል በጣም እንትን ነው። ያው ሰዎች ስትባሉ ደግሞ በሰው በእንትን በምናያቸው ነገሮች በጣም ፎከስ በጣም እንትን እናደርጋለን እና ብቻ እኔ ዛሬ ቅር ብሎኛል በጣም ልኡል ራሱ እንደ ዛሬ ከፍቶ ታይቼው አላውቅም በጣም ብዙ ነገር እንትን የሚል ሰው ዛሬ እንደምታዩት እንግዲህ በጣም ተናዱ በጣም እንደውም እልህ አስይዞታል ከነገራችን ላይ አሁን ይህ አቤል እንደዚህ ስለተናገረው የያዘውን ኬስ ይተዋል ማለት አይደለም። እንደውም እስከ መጨረሻ በተለይ ይህን አበበ የተባለው ልጅ ይህ ሁሉ ነገር እንዲመጣ ያደረገው እሱ ነው እና አንዳንድ ጊዜ ሰዎች እናንተ ስትሰሩ እነሱ አንድ ላይ ሲሆኑ ሲሰሩ የሚያይ ሰው አብዛኛው የእነሱን እንትን የማይፈልግ ሰው ነው ያለው እነሱ አንድ ላይ ሁነው እንደዚህ ወንጀለኞችን በመያዛቸው እና እነሱን አንድ ለማድረግ እነሱ በሚሰሩ ስራ እኩል ስለሚሯሯጡ አብዛኞቻቸው ሰዎች ደግሞ በእነሱ ይቀናሉ እና ምንም ነገር ቢፈጠር ሁለታቸው መለያየትም ምንም ነገር የለባቸውም ብዬ ነው የማስበው። ዛሬ አቤል በእርግጥ ትክክል ነው ብዬ እና እናንተም እንግዲህ የተሰማችሁን እስኪ ዛሬ በልኡል እና በአቤል ላይ እንደዚህ ሲሆኑ መቼም ሁላችሁም በጣም እንትን እንደሚላችሁ እርግጠኛ ነኝ። ምን እንደተሰማችሁ እንግዲህ ሁላችሁም አቤል ጥፋተኛ ነው ወይስ ልኡል ነው የሚለውን እንግዲህ እስኪ ፍርድ ለራሳችሁ ወስዳችሁ እንትትበሉ። እውነት ለመናገር እኔ በጣም ገና እንትን ርሱን እንትሳይ ሳይራሱ በጣም እንትን ብያለሁ። ምክንያቱም ሁለታቸው በፍጹም ማለት ብዙ ነገር እየሰሩ ነው። ብዙ ነገሮች እስካሁን ድረስ በራሳቸው እያሳኩ ነው እና አሁን ላይ ይሄ እስከ መጨረሻ ድረስ ሌባዎቹን በመያዛቸው ሰዓት አቤል እና ልኡል ተጣሉ ሲባል እንደውም ለነዛኞቹ ደስታ ነው የሚፈጥርላቸው። ሁለታቸው ምንም አይነት ነገር እንዲገባባቸው አልፈልግም እኔ። አቤልም ሆነ ልኡልም እኩል ነው የምወዳቸው። ታውቃላችሁ፣ ልኡል ሲያጠፋ በልኡል በኩል ለምን እንትን ትላል ይላል እላለሁ እንትና ምንት ሲል እንደዛ ነው። ዛሬ ደግሞ ጥፋተኛው እናንተም እንደተመልካች ስታዩት በጣም ያጠፋው አቤል ነው፣ እንዳያችሁት ማለት ነው። ይህን ነገር ማድረግ አለበት የለበትም የሚለውን እናንተ ማየት ትችላላችሁ። ሬዲ ሰው ጥፋቱን አምነ ይቅርታ ከጠየቀ በኋላ ይሄ አበበ የተባለው ሰውዬ የራሱ የስራውን ስለሚያውቅ የተሳካለት እያንዳንዱ ስኬቱ ያበበን ነገር ከጀርባ ያሉት ሰዎች አድርግ ያሉትን እያደረገ በስከ መጨረሻ ሁለታቸውን ለማለያየት ያደረገውን ነገር ይሄ ነገር በጀርባ ያለው ምንድን ነው? ምን እና ምን ከስተ ጀርባ ነው የሚባለው? ይሄ ልጅ አሁን እውነት አበበ ከጠፋ ሆን ብሎ ሳይታመም አኪም ቤት ልሂድ ብሎ በዛ ሰዓት አይታችሁታል። ያው በእርግጥ ልኡል መቶታል መጥቶታል እንትን ቢልም እውነትን እንዲናገር በማለት ግን ብዙም እንደዚህ የሚያካብድ ነገር አልመሰለኝም። በስከ መጨረሻ ግን እንደዚህ አይነት ነገር ይፈጠራል ብዬ በፍጹም አላሰብኩም ነበረ። በተለይ ባቤል እና በልኡል ጉዳይ ምንም ማለት አልመጣልኝም። ሲጀመር ይቅርታ ጠይቋል፣ ልኡል አጥፍቻለሁ እውነቱን ይሄ አበበ ከተናገረበት ቃላት ጀምሮ እስካሁን ድረስ ስላደረግኩት ነገር ወንድም ይቅር በለኝ ብሎ ይቅርታ ጠይቋል። ይሄ ደግሞ አቤል ደግሞ ከዚህ ጀርባ ለምን እንደዚህ አይነት ነገር በአቤል በልኡል ላይ እንትን ለማድረግ ሞከረ? ይሄ ትልቁ ስህተት አሁን አቤል ማድረግ የሌለበት ነገር ነው። ምንም ቢሆን ሁለታቸው መተማመን አለባቸው። ሁለታቸው መሰለል ምናምን የሚያስፈልግ ነገር የለም። ሁለቱም አዋቂ ናቸው። ስራቸውን በአግባቡ እየሰሩ ነው። አሁን ደግሞ በእርግጠኝነት ይህ ሰውዬ ማን እንዳስጠፋው ማን እንትን እንዳለው ማንም በማይታወቀውም ቢሆንም ግን እውነቱ መውጣቱ ስለማይቀር እኔ ብቻ አላቅም። በጣም ከፍቶታል፣ ልኡል በጣም ተናዷል። እንደዚህ ሲሆን አይቼው አላቅም ለአቤል ብዬ ስራዬን ትቼ የገዛ ፍቅረኛዬን የያዝኩትን ሴራ ሁሉን ነገር ትቼ ስንት ወንጀለኞቹን እንትን በማለት በሚያደርግበት ሰዓት ያው ሁሉ ነገር ትቼ አንተን በማገዜ ወንድሜ አመሰግናለሁ ማለት ሲገባህ፣ እንደዚህ አይነት ነገር ማድረግ በፍጹም ለእኔ አይገባም ብሎ ልኡል በጣም ተናዷል። እውነት ለመናገር ዛሬ እውነት ቢናደድም ይገባዋል፣ ጥፋተኛው አቤል ስለሆነ ማለት ነው። ሲቀጥል ደግሞ ትናንት እለት አበበ ከተናገረበት ቀናት ጊዜ ጀምሮ አቤል በጣም እንትን ብሎ ነበር። አይታችሁ ከሆነ ትናንት እለት የተለቀቀው ቪዲዮ በጣም ተናዶ፣ ምክንያቱም እኔን ስትጠራጠረኝ ከሱ ጎን ሁነህ ያልሆነ ምናምን እያለ ነበር በራሱ ቻናል የተለቀቀው ቪዲዮ። እና እንግዲህ ይሄ ነገር መቼ ነው የሚለውን አላውቅም። እንግዲህ ብቻ ሁለታቸው አንድ ላይ እንዲሆኑ ምኞቴ ነው። እናንተም ተመልካቾች እንደ ሀቅ ፍረዱስ ብትባሉ የዛሬው ጥፋተኛው ማን እንደሆነ ለእናንተ ትቼዋለሁ ፍርዱን። ልዑልም እንዳያችሁት ነው። በጣም በተለይ የዛችን ማናት የልዑል ፍቅረኛ ኤልሳ፣ የኤልሳ ጉዳይ ታውቃላችሁ። ስንት ነገር ያልተጨረሰ ነገር ነበረ። ልዑል ያንን ሁሉ ትቶ አቤል ሰው ስለሚያስፈልገው ወደ አቤል መጥቶ አቤልን እያገዘ ወንድሜ ደግሞ ይሄ ደግሞ ይሄ ነገር ሁሉን ነገር አብረው ተጋግዞ አብረው እንትን ካሉ በእርግጠኝነት አሁን በቅርብ ቀን ይችን ሴት ከገባችበት ገብተው ማውጣት ይችላሉ። አበበ ተባለውም እውነት ከሆነ ከጠፋ ካሉ ወደ መጨረሻ አካባቢ ሰምቻለሁ ይመስለኛል የሆነ የስልክ ጥሪ ብቻ እሱን እውነቱ ሲደርስበት እነግራችኋለሁ። ከዛ ሲቀጥል ደግሞ ሁለታቸው ምንም ነገር ቢፈጠር አንድ መሆን ያለባቸው ሁለቱ መተጋገዝ ነው ያለባቸው። ያልሆነ እንትን ውስጥ ገብተው እልህ ራሳቸውን እንትን ማለት ስለሌለባቸው በጣም ብዙ ነገር ሰርተዋል። እስካሁን ድረስ ብዙ ብዙ ብዙ ነገር አሳክተዋል። እውነት ለመናገር በጣም ብዙ ነገር አቤል ነጻነቱን እንትን እንዲል ያደረገው ልዑል ነው። ያለ ምንም ምንት ልዑል ከቀኝ ከግራ እያለ የሱ ሰዎችን መመስገን አለባቸው። እና ብዙ ነገር እያደረጉ ላቤል ብዙ ስራ እየሰሩለት ያሉት ከአቤ ከልዑል ጋር ያሉ ሰዎች፣ ልዑል ፊት ለፊት በር እኳን ክፍት ነው አይልም። ቤተሰው ቤት ሲገባ አይታችሁታላ። ለምንም እንትን ለራሱ ደህንነት እኳን እንትን አይልም። እና ይህን ሁሉ ነገር እያደረጉ አሁን ላይ ደግሞ እነዚህ ወንጀለኞቹ በሚያዙበት ሰዓት አቤልና ልዑል ተጣሉ ብሎ ሰው እንዲያወራባቸው መፍቀድ የለባቸውም ብዬ ነው ማስበው። እናንተም እንደ ተመልካቹ እንግዲህ ምን እንደሚሰማችሁ አላውቅም። እኔ ልዑል እንደዚህ ሲሆን አይቼው ስለማላውቅ ትንሽ የሆነ እንትን ብሎኛል ገና እርሱም ሳይገና ማለት ነው። ግን ደግሞ ያው አንዳንድ ጊዜ በስራ መሀል እንደዚህ ነገር ይፈጠራል። እንደዚህ አይነት ነገር ሲፈጠር ደግሞ ሁለታቸው ተስማምተው ሚዲያ ላይም ማምጣት የለባቸውም። በውስጥ መጨረስ ነው ያለባቸው ብዬ ነው የማስበው። ሌላው ደግሞ እኔ ሌላ ምንም ልላቸው አልችልም። እናንተ ፍረዱ፣ ዛሬ አቤል ነው ወይስ ልኡል ነው ጥፋተኛ የሚለውን እናንተ ፍረዱ። ብቻ አላውቅም የሆነች አንዳንድ ጊዜ መልካም ነገር ስሰሩ ብዙ ነገሮች እየተሳኩላችሁ በምትሄዱበት ሰዓት ሁለታቸው እንዲጣሉ ሁለታቸው የሆነ ነገር እንትን እንዲሉ የሚገፋፋቸው ነገር አለ ይመስለኛል። ለማንኛውም እንግዲህ የአበበንም ጉዳይ እንግዲህ አጣርቼ አበበን እዛ ቦታ ማን ይዞት ሊጠፋ እንደቻለ ሐኪም ቤት ብሎ ከገባ በኋላ ምን እንደተፈጠረ እሱን በደንብ አጣርቼ ቪዲዮ የምሰራላችሁ ይሆናል። ለማንኛውም የምወዳችሁ እንግዲህ ዛሬ ፍርዱ ለእናንተ ሰጥቻለሁ ያለው ልኡል እና አቤል በመሃላችሁ የተፈጠረውን ነገር በመሀል አስገባላችኋለሁ። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ከተመቻቹ ቪዲዮ ላይክ ያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትደርሱ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን ባላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ላይክ ሼር ለምታደርጉልኝ አሁንም ቪዲዮውን ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ከልብ ነው ማመሰግነው፣ በጣም ነው ማከብራችሁ። ወዳችሁ እንግዲህ ዛሬ ፍርዱን ለእናንተ ሰጥቼ ያለው በአቤል እና በልዑል መሀል የተፈጠረውን ሁላችሁም እንግዲህ ሳታዳሉ እስኪ ኮሜንት ስር ጻፉልኝ። ማን ነው ጥፋተኛ የሚለውን እናንተ ተናገሩ። ለማንኛውም ሰላማችሁ ይብዛልኝ ባይ